ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 24 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሳውዲ አረቢያ 43 ኢትዮጵያውያን የሞት ፍርድ ተፈርዶባቸው እየተገደሉ መሆኑ ተሰምተዋል። የንድረስላቸው ጥሪም ተላልፏል። ሰሙታላችሁ። በጎንደር ወሎና በጎጃም በርካታ ቀጠናዎች ከባድ ውጊያዎች እየተካሄዱ መሆኑ ተገልጿል። ዝርዝር የጦር ግንባር መረጃዎችን ይዘናል። ብልጽግና እየተዘጋጁ ያለውት ለኤርትራ ነው ብሏል። የአገር ውስጥ ኃይሎችን ከአቅሜ በታች ናቸው ተዋቸው ሲልም ነው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 በሳውዲ አረቢያ 43 ኢትዮጵያውያን የሞት ፍርድ ተፈርዶባቸው የተገደሉ መሆኑ ተሰማ። መቶ ሰላሳ የሚሆኑ የተለያየ አገር ዜግነት ያላቸው ስደተኞች ከየመን ወደ ሳውዲ አረቢያ ድንበር ተሻግረው ሲገቡ በድንበር ጠባቂዎች ተይዘው ለፍርድ ከቀረቡ በኋላ ከአምስት እስከ አስር ዓመት ተፈርዶባቸዋል። ስደተኛ እስረኞቹ በሳውዲ አረቢያ ጅዳ በሚገኘው በናጅሯን ሲግን አልአሚን እስር ቤት ውስጥ ይገኛሉ። እነዚህ እስረኞች ለፍርድ ሲቀርቡም የሚሞግትላቸው ጠበቃ የሳውዲ መንግስት አላቆመላቸውም። ይሁን እንጂ ስደተኞቹም ውስጥ አርባ ሶስቱ ኢትዮጵያውያን ሲሆኑ በማያውቁት ቋንቋና ባልገባቸው ወንጀል ያለ ጠበቃ ለፍርድ ቀርበው የሞት ፍርድ ተወስኖባቸዋል። ከአርባ ሶስቱ ውስጥ ስድስት ኢትዮጵያውያን የሞት ፍርድ እንደተፈጸመባቸው የታወቀ ሲሆን የቀሩት ሰላሳ ሰባት ደግሞ በቅርቡ የሞት ፍርዱ እንደሚተገበርባቸው ታውቋል። በመሆኑም ለእነዚህ ኢትዮጵያውያን እንድረስላቸው፣ ህይወታቸውንም እንታደግላቸው ሲል ጥሪ ያቀረበውም የዋሽንግተን ዲሲና አካባቢው የአማራ ትዕይንት ህዝብ አስተባባሪ ነው። እንዲሁም መረጃውን ለሌላው ጭምር በማሰራጨትና ፒቲሽን ማሰባሰብ ለሞት ፍርድ ጠባቂዎቹ ድምፅ እንሆናቸው ተብሏል። በጎንደር ወሎና በጎጃም በርካታ ቀጠናዎች ከባድ ውጊያዎች እየተካሄዱ መሆኑ ተገለጸ። የአማራ ፋኖ ብሔራዊ ኃይል በጎንደር ሜጀር ጀኔራል ኡባንታ ባተ አንደኛ ኮር ከጠዋቱ ጀምሮ ከአገዛዙ ጥምር ጦር ጋር ከባድ አውደ ውጊያ ያደረገ ሲሆን ከፍተኛ ድል መቀናጀት ችሏል። የሜጀር ጀኔራል ኡባንታ ባተ አንደኛ ኮር ሜጀር ጀኔራል ኡባንታ ባተ ተወርዋሪ ክፍለ ጦር፣ ጉና ክፍለ ጦር እንዲሁም የኮሩ ተወርዋሪ ኃይል ከአገዛዙ ጦር ጋር አንገት ለአንገት በመተናነቅ በደርዘን የሚቆጠር ወታደር ሙትና ቁስለኛ ማድረግ ችለዋል። በኮሩ ስር ጣና ገላውዲዮስ ክፍለ ጦር በደራ አርብ ገበያ ከተማ በመግባት የብልጽግናን ወታደር ድባቅ መጥተው አርብ ገበያና ገላውዲዮስ ከተማን መቆጣጠር ችለዋል። አርበኛ አመኑ አለም አንተ የሚመራው የአፋ ባሃ ሜጀር ጀኔራል ውባንታ ባተ አንደኛ ኮር ወሰደው እርምጃ ቁጥሩ በውል ያልታወቀ ያገዛዙ ኃይል ሙትና ቁስለኛ ሆነዋል። የጉና ክፍለ ጦርና የሜጀር ጀኔራል ውባንታ ባተ ተወርዋሪ ክፍለ ጦር ከኮሩ ተወርዋሪ ኃይል ጋር በመጣመር ወደ ቀጠናው በገባው የጠላት ኃይል ላይ ከባድ ጥቃት ጥቃት በመሰንዘር ታላቅ ድል ተቀናጅተዋል። በሌላ በኩል የጁቤ ከተማን ይዞ ከሚገኘው የአገዛዙ ኃይል ሐምሳ ሰባተኛ ክፍለ ጦር የፋኖን ጥሪ በመቀበል ሁለት የብልጽግና አገልጋይ የነበሩ የመከላከያ አባላትና ሁለት የሚሊሻ አባላት የሀዲስ ዓለማየሁ ሰባተኛ ክፍለ ጦር የደጃዝማች ተድላ ጓሎ ብርጌድን ከነ ሙሉ ትጥቃቸው ተቀላቅለዋል። እንዲሁም ከ59ኛ ክፍለ ጦር አራተኛ ሬጅመንት አንደኛ ሻምበል አራት አባላት ከመከላከያ በመክዳት በዛሬው ዕለት ተፈራ ዳምጤ ክፍለ ጦር ዮሐንስ ዓለማየሁ ብርጌድን ተቀላቅለዋል ተቀላቅለዋል በአጠቃላይ በዛሬው ዕለት ዘጠኝ አገዛዙ ኃይል አባላት የአገዛዙን ጸረ ህዝብ አገዛዝ በመክዳት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናን በይፋ ተቀላቅለዋል። በጎጃም ቀጠና ላለፉት ቀናት በ16 ቦታዎች ላይ ውጊያ ተካሂደዋል። የአፋ ብሃ በጎጃም ቲሊሊ ከተማ ደና ማርያም፣ ደንሳባታ፣ ቆቀር አዴት ሃና ጭንባ እሁዲት ምርክታ ጃዊ ሞሰቢት ተራራ አራጤ በረሃ ዘምቦሌ ጫራ ጉብያ፣ ማቲወለድ እና ደብረ ኤልያስ ከተማ ውጊያዎችን ማድረግ ችሏል። እንዲሁም ሁለት ጊዜ ደብረ ማርቆስ ላይና አማኒኤል ከተማ ላይ የተሳካ ኦፕሬሽን ፈጽመዋል። በሳምንቱ በተደረጉ ውጊያዎች አንድ ብሬን፣ 32 ክላሽ፣ አራት የእጅ ቦምብ፣ አንድ ሺህ ክላሽ ተተኳሽ እና 12 ምርኮኛ መማረክ ተችሏል። ደብረ ማርቆስ ከተማ ቀበሌ 13 የሚገኘውን አንደኛ ፖሊስ ጣቢያን ማውደም ተችሏል። ከ60 በላይ የብልጽግና ኃይልን መደምሰስ ተችሏል። በርካቶችን ማቁሰልና ከጥቅም ውጭ ማድረግ ተችሏል። አርባ የብልጽግና ኃይል ፋኖን ተቀላቅሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር ተጋድሎውን አጠናክሮ በመቀጠል ተከታታይ ድሎችን እያስመዘገበ ነው። ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር ራያ ቆቦ አዋስና ቃሊም እንዲሁም ጉባላፍቶ ወረዳ በቅሎ ማነቂያ ዙሪያ ለተከታታይ አንድ ሳምንት ተጋድሎችን በማድረግ ድሎችን እያስመዘገቡ ይገኛሉ። ከግንቦት 17 2017 ዓ ም ጀምሮ እስከ ዛሬ ግንቦት 24 2017 ዓ ም ድረስ በተከታታይ አንድ ሳምንት እያደረጉ ያለው ተጋድሎ ዛሬም ቀጥሎ ከቃሊም ወደ በቅሎ ማነቂያ ይጓዝ የነበረ የብልጽግና ኃይል ላይ ማለዳ ቅራራምባ የሚባል ቦታ ደፈጣ በመያዝ እና በርካታ ዙፋን ጠባቂ ሰራዊት በመደምሰስ የመጀመሪያ ውጊያ ወደ መደበኛ ውጊያ አድጎ እስከ ቀኑ ሰባት ሰዓት ድረስ ውሏል። በርካታ ሰራዊቱ የተመታበት ያገዛዙ ኃይል እስከ ዙ 23 በመጠቀም ውጊያ በማድረግ ወደ መጣበት ለመመለስ ተገደዋል። ድግ ለቆ መሀል የገባው የአገዛዙ ኃይልም በበርካታ ቦታዎች ኃይሉ እየተመታበት ሲሆን ዞብል አምባ ክፍለ ጦር ከራያ ቆቦ አረፋ ጊዮርጊስ እስከ አርበትና ተኩለሽ ዙሪያ ከባድ ትንቅንቅ በማድረግ በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ያሰበውን እቅድ እንዳያሳካ እያደረጉት ይገኛሉ። ይህ በእንዲህ እንዳለ በመተከል አውራጃ ዳንጉር ወረዳ ልዩ ስሙ ቡልቆታ በተባለ ቦታ ላይ ሀያ አማራዎች በግፍ ተገድለዋል። ግንቦት 21 2017 ዓ ም የአማራ ተወላጅ ንጹሐን አማራዎች አማራ ጠል ሊሆነው። ያገዛዙ መንግስት ባሰማራቸው ኃይሎች በግፍ ተገድለዋል። የህዋት ፖለቲካዊና ወታደራዊ አመራሮች ወደ አስመራ ሚስጥራዊ ጉዞ ማድረጋቸው ተገለጸ። ኤርትራ 34ተኛ ዓመት የመገንጠል ቀኗን በምታከብርበት እለት የህዋት ከፍተኛ አመራሮችና ወታደራዊ አመራሮች ወደ ኤርትራ አቅንተው በዋናነት ከኤርትራ ወታደራዊ መሪዎች ጋር ውይይት አድርገዋል በሚል የብልጽግና የደህንነት አካላት በሚዲያዎች በኩል እንዲሰራጭ እያደረጉ ነው። እነዚህ አመራሮች ወደ አስመራ ሲጓዙ በድብቅና በከፍተኛ ጥንቃቄ ነው የሚሉት መረጃዎቹ ፊታቸውን እንዳይታወቅ ጭምብል መልበስ ነው፣ ወደ አስመራ የተጓዙት በዚህ ሚስጥራዊ ጉዞ ተሳትፈዋል የተባሉ አመራሮችም ፈትለ ወርቅ ገብረ እግዚአብሔር ሞንጆሪ ነው፣ ጀኔራል ኃይለ ስላሴ ግርማይ ወዲ እምበተይ፣ ጀኔራል ማሾ በየነ፣ ኮሮኔል ገብረ ገብረ ጻድቃን፣ ብርሃነ ገብረ ጊዮርጊስ፣ ቀደም ሲል በአስመራ ባደረገው ህገወጥ ጉብኝት ታስሮ የነበረ ተክላይ ገብረ መድን፣ የሰሜን ምስራቅ ትግራይ አስተዳዳሪ የነበሩ እንዲሁም የዛራ ሚዲያ ጋዜጠኛው ስታሊን ገብረ ስላሴ ናቸው። ከእነዚህ በተጨማሪ አራት እስከ ስድስት የሚሆኑ ማንነታቸው ያልታወቁ አጃቢዎችና ኦፕሬተሮች አብረው ተጉዘዋል። በጉዞው የፊት ጭንብል ለብሰው የፀሐይ መነጽር አድርገው የኤርትራ ተሽከርካሪዎችን ተጠቅመው ነው አስመራ የገቡት ተብለዋል። አስመራ ውስጥ በድብቅ ከኢሳያስ አፈወርቂ ጋር እንዲሁም ከኤርትራ ወታደራዊ መሪዎች ጋር ዝግ ስብሰባ ተደርገዋል። በኤርትራ ባንኮች ገንዘብ ለማዘዋወር ስምምነት አድርገዋል። ከኤርትራ ወታደራዊ ድጋፎችን ለማግኘት መስማማታቸውን ደርሰንበታል ሲሉ የብልጽግና የደህንነት አካላት መረጃው እንዲሰራጭ አድርገዋል። እንዲህ አይነት መረጃዎች በስፋት እየወጡ ያሉት በብልጽግና ሰዎች አክቲቪስቶችን ግልጽና ፖለቲከኞች ነው። ይህም ብልጽግና የትግራይና ኤርትራን ጥምረት እጅግ እንደፈራው የሚያሳይ ሲሆን ተመሳሳይ መረጃዎችም በየጊዜው እየተለቀቁ ይገኛሉ። ከዚህም ባለፈ ግን የብልጽግናው ኃይል ኢሳያስ አፈወርቂ ከቀናት በፊት ላደረጉት ንግግር በመከላከያ ሚኒስትሩ በኩል ምላሽ ሰጥተዋል። ሚኒስትሯ ወይዘሮ አይሻ መሐመድ መከላከያው እየተዘጋጀ ያለው በሰፈር ላሉ ትናንሽ ቡድኖች ሳይሆን ለኤርትራ ነው የሚል ጥቁማ ሰጥተዋል። ከሁሉ የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ ሀገር ሕዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የእነሱ ባህሪ እንደሆነ እናውቃለን እና እኔ እንትን እየተደረገ ያለው ነገር በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የእነሱን ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ሰራዊት ይህ በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛምዚ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ እያሰለጠን ነው ነው እያዘጋጀ ነው። ራሱን በራሱ መከላከል የሚችል ህዝብም አለን። አብይ አህመድ በአውሮፓ ሀገራት መሪዎች ፊት መነሳታቸው ጉዟቸውን አቋርጠው እንዲመጡ እንዳደረጋቸው ተሰማ። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በበርካታ የውጭ ሀገራት ጉብኝት ያደረጉ ቢሆንም በፈረንሳይና በጣሊያን ካደረጓቸው ውጪ ሌሎች በመንግስት ሚዲያዎች እንዳይዘገቡ መከልከላቸውን መሰረት ሚዲያ የዲፕሎማቲክ ምንጮችን ዋቢ አድርገው ዘግበዋል። እንደ ዘገባው ከሆነ አብይ የሄዱባቸው ነገር ግን እንዳይዘገቡ የተከለከሉት ጉብኝቶች የቱርክ አንካራና የቡልጋሪያ ሶፊያ ጉዟቸው ነው። የዚህ ምክንያቱ ደግሞ የድሮን አቅራቢ አካባቢያቸውና የሶማሊያ አሸማጊያቸው የሆኑት የቱርኪ ፕሬዝዳንት ሬሴፕ ጣይፕ ኤርዶዋንን እና የቡልጋሪያውን ፕሬዝዳንት ሩመን ራዴቭን ለማግኘት ያደረጓቸው ሙከራዎች ባለመሳካቱ ነው ብለዋል። ምንጮ ፕሬዝዳንቶቹ በሌላ ጉዳይ ቢዚ ናቸው በመባሉ አብይን ተቀብለው ያነጋገሯቸው በአነስተኛ የስልጣን ደረጃ ላይ የሚገኙ ሹሞች መሆናቸውም ተገልጿል። ይህ ብቻ ሳይሆን አብይ ወደ ለንደን ለማምራት ቀጠሮ እንዲያዝላቸው የጠየቁ ቢሆንም ጠቅላይ ሚኒስትር ሰር ኬርስታርመር በሌላ ጉዳይ ስራ ስለበዛብኝ አልችልም በማለታቸው የለንደን ጉብኝታቸው እንዲሰረዝ መደረጉንም የዲፕሎማቲክ ምንጮችን እማኝ አድርጎ መሰረት ዘግበዋል። ስለዚህም ከፈረንሳዩና ከጣሊያኑ ጉዞ ውጭ ሌሎቹ እንዳይዘገቡ ለመንግስታዊ መገናኛ ብዙኃን ትዕዛዝ ተላልፏል ተብለዋል። የአብይ ቅሌትም ብርሃኑ ጁላ እንዳሉት በዘራች አይድረስ እያስባለ ነው። ታደሰ ወረደ እና ፌዴራል ፖሊስ አደረጉት በተባለ ድርድር በትግራይ የተደረገው ከበባ ተነሳ። ወደ ትግራይ ክልል ሲጓዙ አፋር ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች እንዲለቀቁ ተወስነዋል። ውሳኔውን የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀኔራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ጋር መወያየታቸውን ተከትሎ ነው ተግባራዊ የሆነው ተብሏል። በዚህም ከግንቦት 18/2017 ዓ.ም ጀምሮ በአፋር በኩል ወደ ትግራይ ሲጓዙ ክልከላ የተደረገባቸው የጭነት ተሽከርካሪዎች የተከለከሉበት ምክንያት የጫኑት የንግድ ዕቃ ከትግራይ አልፎ በኮንትሮባንድ መልክ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ ጋር የተያዘ እንደሆነ ተገልጿል። ሁለቱም ኃላፊዎች በውይይታ የመረጃው እውነትነቱ ምንድረስ እንደሆነ የሚያጣራ ከፌዴራል ፖሊስና ከትግራይ ጊዜያዊ አስተዳደር የተውጣጣ ኮሚቴ ጉዳዩን እንዲመረምረው ስምምነት ላይ ደርሰዋል ነው የተባለው። የኮሚቴው የምርመራ ውጤት መሰረት በማድረግ የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን ይህን የማከናወን ተግባርና ኃላፊነት ደግሞ በዋናነት የ ጋራ ኮሚቴው እንዲሆን ተወስኗል። ስምምነቱን ተከትለው ተሽከርካሪዎቹ ተለቀዋል። በቀጣይም ተመሳሳይ ችግር እንዳያጋጥም ኃላፊዎቹ ስምምነት ላይ መድረሳቸውን የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት ያሰራጨው መረጃ አመልክቷል። የብልጽግናው መንግስት በጌታቸው ረዳ ግፊት እና በኤርትራ መንግስት ላይ ባደረበት ስጋት ምክንያት ነው እንዲህ አይነት ያላረጋገጣቸው ሁነቶች ላይ ውሳኔ እያሳለፈ ያለው። በዚህም ከፍተኛ ስጋት ውስጥ እንደገባ ነው የተነገረው። ይሁን እንጂ ሁለቱ ኃይሎች እንደተባለው መረጋጋት ውስጥ ገብተው ተማምነው ይቀጥላሉ ብሎ አይጠበቅም። ሆኖም ለጊዜውም ቢሆን የትግራይ ህዝብ ለቀናት ከተደረገበት የሸቀጥ እቀባና ከበባ ነፃ ወጥቷል። ታጋቾችን ለመመለስ የተስማማው ሐማስ አሜሪካ ያቀረበችው የተኩስ አቁም ሀሳብ እንዲሻሻል ጠየቀ። አሜሪካ ላቀረበችው የተኩስ አቁም ስምምነት ምላሽ የሰጠው ሐማስ በህይወት ያሉና የሞቱ ታጋቾችን እንደሚለቅ አስታውቋል። ሐማስ የአሜሪካ የተኩስ አቁም ስምምነት እንዲሻሻል ጠይቆ 18 የሞቱ ታጋቾችን ጨምሮ በህይወት ያሉ እስራኤላውያንን በመልቀቅ ፍልስጤማውያን እስረኞች እንደሚቀበል አስታውቋል። ቡድኑ ቋሚ የሆነ የተኩስ አቁም ስምምነት እንደሚፈልግ አስታውቆ እስራኤል ሙሉ በሙሉ ከጋዛ እንድትወጣና እርዳታ ወደ ሰርጡ እንዲገባ ጠይቀዋል ሐማስ ያቀረባቸው ጥያቄዎች አሜሪካ ባቀረበችው የተኩስ አቁም ስምምነት ላይ አልተካተቱም ታጣቂ ቡድን በአሜሪካ አሸማጋይነት ለጠረጴዛ የቀረበውን ስምምነት ስለመቀበል አለመቀበሉ በግልጽ ያለው ነገር ባይኖርም ዋሽንግተን ግን እስራኤል ተቀብለዋለች ብለዋል ሐማስ እንዳለው ምላሹን የፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልዕክተኛ ለሆኑት ስቲቭ ዊትኮፍ ማድረሱን ተናግረዋል ዊትኮፍ በለቀቁት መግለጫ ሐማስ ለዩናይትድ ስቴትስ የላከውን ምላሽ ተቀብያለው በፍጹም ተቀባይነት የሌለው የሌለውና ወደኋላ ኋላ የሚጎትተን ነው። ሐማስ እኛ ያቀረብነውን ረቂቅ ተቀብሎ በያዝነው ሳምንት ንግግር መጀመር እንችላለን ብለዋል። በሚቀጥሉት ቀናት የስልሳ ቀናት የተኩስ አቁም ልንደርስ የምንችለው በዚህ መንገድ ብቻ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናሁ ቢሮ በለቀቀው መግለጫ ደግሞ እስራኤል ዊትኮፍ ያቀረቡትን ሀሳብ ብትቀበልም ሐማስ አሁንም እንደማይቀበለው እያስታወቀ ነው ብለዋል።